ያቡ ለምን ዝም ትያለሽ? ለምን አስነግሪያት ማለት ይሄ ነገር እሷ ምንም እንደማይጎዳትና የደም እህትና ወንድም አይደለንም። አንቺ ምንም አይጎዳሽም። ግን ሌላ ደግሞ ይሄን ነገር ስታቂ የሚጎዳ ሰው አለ። ያቡ ለምን ዝም ትያለሽ? ለምን አስነግሪያት ማለት ይሄ ነገር እሷ ምንም እንደማይጎዳትና ምንም ብትሰሙም እንደማይጠቅማት ንገረት። መነገሩማ እኮ አይቀርም። አንተም በደንብ አስብ ጊዜ እንደውም እኔ በደንብ አስብበት እያልኩ ነበረ ጊዜ ወስዶ። ለእኔ የሚጠቅመኝን አንተ አይደለም የምትነግረኝ፣ እኔ ነኝ የማውቀው። ከተነገረኝ በኋላ የሚጠቅመኝ ይሁን የሚጎዳኝ የምወስነው እኔ ነኝ። እኔና ያብስራ እህትና ወንድም አይደለንም ነው እናንተ ሁለት ሰዎች ግን ማዘያን ቀልባ ይገዛልኝ አላችሁ የምር ሄሉ ላይ እንደዚያ ተንጠለጠላችሁባት እኮ ተንጠለጠላችሁባት ከዚህ በላይ ምን እንድታደርግላችሁ ነው የፈለጋችሁት ማለት ነው ሰላም ተይላ አስቀድም ቪዲዮን እያየው ስለተገረምኩኝ ነው። ማለት ነው ሰላም ሰላም፣ እንዴት ናቸው? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻናል ቤተሰቦች እንዴት ናቸው? ደህና ናቸው ወይ? ሁሉ ሰላም ሁሉ መልካም እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተ ጋር ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረጉ ወይ፣ ቪዲዮን ስጀምር እንደተለመደው ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደረጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንደተለመደው እንድሰጡኝ እያልኩኝ ቤተሰብ ላይክ አድርጉ ላይክ አድርጉ ቪዲዮን ስተው አይከፈልበትም እና ዛሬ እንግዲህ ትናንትና ሄሉ በማዘኗ በጣም እኔ በጣም አዝኜ በቃ የምር ተኝቼ የራሱ እያሰብኳት ነበር፣ እውነት ለመናገር ማለት ነው። እና አንዳንዶች ደግሞ መጥፎ ነገር የሚወጣችሁ ሰዎች በህመም አይቀለድም። ነገ አደለም ነገ በዚህ ሰዓት ምን እናንተ በደቂቃ ውስጥ ምን እንደሚገጥማችሁ አታውቁም። ና ምላሳችሁን ጥቁር ምላሳችሁን ብትሰበስቡ ጥሩ ነው። በሌላ ነገር ማንም ልትናገሮች አላችሁ ግን በህመም ባትቀልዱ ጥሩ ነው፣ ለራሳችሁ ማለት ነው። እሷ አንዱን ይዘዋለች፣ ችግር የለውም፣ እግዚአብሔር ምሕረቱን ያወርድላታል። ግን ለእናንተ ጥሩ አይደለም። ብዙ ኮሜንት እያየኝ ስለነበረ ነው። እና ብቻ ወደ ትናንቱ መመለስ አልፈልግም። ስለ ዛሬ ቪዲዮ ግን ሀሳብ መስጠት ትፈልጋለሁ ማለት ነው። እንግዲህ ዛሬ በያብ በቢኒ አካውንት ቪዲዮ ተለቋል። ቪዲዮውም ያብ እህቱ እንዳልሆነች ተናግረዋል ማለት ነው። በነገራችን ላይ እህቱ እንዳልሆነች ሁላችንም እናውቃለን፣ ከመጀመሪያው ጀምሮ ብዙ እንደውም ብዙዎች ኮሜንት ይጽፋሉ፣ ምኗም እህት የሚመስል ነገር ስለሌላት ማለት ነው። ነገር ግን እኔ እህት አለመሆኑ አልገረመኝም። የሚዋሽ ነገር አልነበረም ሲጀመር ይሄ ማለት ነው። ከመጀመሪያው እውነቱ ስንነጋገር የሚዋሽ ነገር አይደለም። ይሄ በጣም ቀላል ነገር ነው። ጓደኛ ብሎ አምጥቶ ማስታወቅ ይችላል። ምንም ውሸት አያስፈልገውም። ነገር ግን ከዚህ ጀርባ ትልቅ ነገር እንዳለ መረዳት አለባችሁ። ቤተሰቦች ማለት ይሄ ቤተሰቦች መረዳት አለባችሁ። እሱም እህቱ አለመሆኗን ለመናገር በዚህ ልክ ሁለቱም ያመቀመቁ ሰዎች ሌላ ከባድ ውሸት ከጀርባቸው እንዳለ እረዳለሁ። እሱ ደግሞ ምንድን ነው? ያብ እህቱ ካልነበረች ፍቅረኛው እንደነበረች ወይ ደግሞ አሁን እንደሆነች ይሰማኛል። ይሄ የኔም የእናንተም አስተሳሰብ ወይም ደግሞ የተሰማችሁ ልባችሁ ላይ ያለ ነገር ይሆናል ብዬ አስባለሁ ስህተት ስለሆነ እያደረጉት ያሉት ነገር የፍርሃት፣ የጭንቀት፣ የድንጋጤ ነው። እኔ አሁን ለምሳሌ የእሱ እህት አለመሆኑ አያስደንቀኝም፤ እውነቱ ስነግራችሁ ግን ደግሞ እናንተ እህት አደለችም። ይህን ያክል ቤት ስትሄድ ይከፋታል፣ ቤት ስትሄድ ይጨንካታል፣ ቤት ስትሰማ ሌላ ነገር እኝኝ ያላችሁበት ነገር ለእኔ አልተዋጠልኝም። ምክንያቱም በቤት ስትሄድ ሌላ ጉድ ሄሉ እንደሚጠብቃት ተሰምቶኛል። ስለዚህ እህቱ ካልሆነች ያ ብናሱ ፍቅረኛሞች ነበሩ፣ ወይንም ደግሞ አሁን ላይ እንኳን ሊሆናሉ። ይህ ማለት ሰብ አልችልም፣ ግን ነበሩ። ከዛ ደግሞ ወይ እንግዲህ ወንድ ልጅ ታውቃላችሁ፣ ልጅ ሊኖር ይችላል። ቤት ውስጥ ስትሄድ የምታየው ሊኖር ይችላል። ተግባባን። አሁን ላይ የሚሰማኝ ስሜት ያ ነው። ሄሉን ሊያናድዳት ወይም ደግሞ መዋሸቷ ሊያበሳጫት የሚችለው ነገር ቢኖር ያ እንጂ እህትህ አለመሆኗ ከሄሉ ላይ የሚጨምረውም ሆነ ምንም የሚያመጣና የሚቀንስባት ነገር የለም እውነትም ስንነጋገር ማለት ነው። ስለዚህ ስለዚህ እናንተ ከመጀመሪያውም ግልጽ ሆናችሁ መቅረብ ትችሉ ነበረ። ከመጀመሪያው ደግሞ ግልጽ ሆናችሁ መቅረብ ካልቻላችሁ ደግሞ አሁን ደግሞ ሁለት ቀን ሶስት ቀን የሚፈጅ አልነበረም። እንደዚህ እንደ እንትን እያመቀመቃችሁ እያመቀመቃችሁ ወደኋላ የምትሄዱበት እናንተን የምትውሉበት አይደለም። ተግባባን ግልጽ መነጋገር የምችሉት ነገር ነው። ከመጣች ጀምሮ እስካሁን ድረስ ይሄ እንደዚህ ጊዜ የሚያቆይና በጣም ዙሪያ ጥምጥም የሚያስኬድ አልነበረም። እውነቱ ስነግራችሁ ማለት ነው። ማለት በጣም ነገሮችን አንዛዛችኋቸው። ዞሮ ዞሮ ሄሉ እንኳንም አሁን ላይ ያወቀች። ሷ ሊያስጨንቃት የሚገባው ከምንም በላይ የጤናዋ ጉዳይ ነው። ጤናዋን ደግሞ በቃ በራሷ መንገድ ከፈጣሪ በታች እራሷን እየጠበቀች ጸበል እየሄደች እራሷን ታስተካክላለች። ከዛ ውጭ ማንም ሄዶ ማንም ይሄዳል፣ ማንም ይመጣል። የሰው ልጅ በሰው ልጅ ህይወት ውስጥ በተለያየ አጋጣሚ ይገናኛል፣ በተለያየ አጋጣሚ ደግሞ ይለያያል። ምንም የሚደንቅ ነገር የለም። ግን ሰዎች ብዙ ጊዜ እኔ እናገራለሁ፣ በጣም መጠላው ነገር ቢሆን ውሸት ነው። እውነትን ተናግሮ መሸበት ማደር ይላል ያገሬ ሰው ሲተርት ራሱ ማለት ነውና፣ እውነቱን ተናግራችሁ ማንኛውንም ሰው ቀረቡ። ይሄ ነገር የሚያስተምረው ያንን ነው። መዋሸት አስፈላጊ አይደለም። ቤኔ ወደ ሄሉ ህይወት ሲመጣ እውነቱን ሁሉን ነገር ነግሯት ቢሆን ኖሮ እስከዚህ ደረጃ ያሉ ያመነችበትን ነገር ይዛ ያላመነችበትን ነገር ትታ መቀጠል ካለባት አብረው ትቀጥላለች። መወሰን የምችለው እሷ ስለሆነች ማለት ነው እዚህ ድረስ በዚህ ጥግ ድረስ ርቀት ተሄዶ አልነበረም። እንተመባል የነበረበት መዋሸታችሁ ነው የሚያናድደው እንጂ እህትህ እንዳልሆነች ግልጽ ነው ከመጀመሪያው ማለት ነው። እና ከዚህ በላይ ደግሞ የሚከብድ ውሸት እንዳለ ተረዳሁኝ እኔ። ትንሽ ውሸት ብዙ ትላልቅ ውሸቶችንም ደግሞ ያመጣሉ። ይህን ታውቃላችሁ። የሰው ልጅ ትንሿን ነገር ከዋሻችሁ መጠርጠር አለባችሁ። ነገም ደግሞ ሌላ ነገር ይኖራል ብላችሁ ማሰብ አለባችሁ። ያ ደግሞ ለሄሉ መንደርደሪያ ይሆናታል። እንደገና ደግሞ እንኳንም ቤተሰቦቹ ጋር ሳትሄድ ሁሉንም ነገር ለማወቅ እንትናለች ቻለች። በዚህ ዙሪያ ጥምጥብ ብትነ መስማት አለባት ብትሰሚ የሚጎዳሽ የሚጠቅምሽ ነገር የለም። ህይወቷ ላይ ምንም ላይ ጨምር ላይቀን ይችላል፣ ግን ደግሞ መዋሸት ይጎዳታል። አንድ ሰው ሰውን አምኖት ብዙ ደረጃ ከሄደ በኋላ ከተግባባ ከተዋወቀ በኋላ ምናምን አዲስ ውሸት አዲስ ነገር ስታዩ ምን ያክል እንደሚሰማችሁ እንግዲህ ሁላችሁም የተዋሻችሁ ሰዎች ታውቁታላችሁ ትረዱታላችሁ ብዬ አስባለሁ። እና ውሸት ተገቢ አይደለም። ማንኛችሁም ቢሆን ትንሽ ውሸትም ትሆን ትልቅ ውሸትም ይሁን እራሳችሁን ለመቆጣጠር ሞክሩ። ውሸት አያዋጣም። ውሸት የትም አያደርስም። ለጊዜው የዋሸን ቢመስለንም እንኳን በኋላ ላይ ይጥለናል ማለት ነው ሳናስበው በቃ ማለት የምንፈልጋቸውን ሰዎች ያሳጣናል ሲጀመር። እና በቃ በእግራችሁ ግብት እንዳላችሁ ሹልክ ብላችሁ ከሄሉ ህይወት ብትወጡላት እኔ በበኩል ይደስ ይለኛል። ሌሎቹ ቤተሰቦች እንደዛው ስለሆኑ ማለት ነው። ለምን ያለባት ጭንቀት ይበቃታል። እንደገና ሌላ ጭንቀት ልትጨምሩባት አይገባም። አደል? ቤተሰብ በዚህ የምትስማመው ይመስለኛል። ሌሎቻችሁም እና ትንሽ ውሸት ብቻ ተገቢ አይደለም። ውሸት በጣም ትልቅ ስህተት ነው። ስህተት ነው። አንድ ብዙ እንዲያውም ብዙ ኮሜንቶች ተጽፏል እዚ ማና ማናት፣ እርግጠኛ ነኝ ያብ እህቱ አይደለችም የሚል ኮሜንት አንብቡ። ሄሉ ከልቡ የምትወዱ እኔ በፊትም አውቄ ነበረ። ደግሞ ትንሽ ቆይታችሁ ባልና ሚስትነን ማለታችሁ አይቀርም። ሄሉ ከነሱ ራቂ። ያ ሄሉዬ፣ በቃ ሁሉንም ነገር ታዩና ጤንነትሽ ላይ ትኩረት አድርጊ፣ ከሚያናድድሽ ነገር ራቂ። እግዚአብሔር ይርዳሽ። በእውነት እውነት ነው። አይ ሲጀመር የሚደበቅ ነገር አልነበረም። እህትም እንዳልነበረች በደንብ እናውቃለን። ነገር ግን ይህን ሳይሆን የሚገርመው እህትህ ካልሆነች ምንድነች ነው ጥያቄው። ድሮም አላማረኝም ነበረ ቢኒ የያብህት ትሁንም አትሁንም እሱ የአንተ ችግር ነው። እኛ ችግር ሄሉ በምንም አይነት በአንተ ምክንያት ሆነ በሌላ ምክንያት ተከፍታ ማየት አንፈልግም። ስለዚህ ው ያለውን ችግር በውስጥ ፍቱ። ማይሆን ከሆነ ደግሞ በጊዜ እሷ ታሳዝኑ ከህይወቷ ውጡ። በጣም ብዙ ብዙ ኮሜንቶች ተጽፈዋል። ስለዚህ ድሮም ገብተናል ነበር። ኖርማል ነው። ውሸት ቢሆን ለምደ ነው። አላ ውሸት እኮ አሁን ሲል ለመድኩ። ውሸትም እራሱ እውነት እየሆነ መጣ። አይ ከውሸታሞችም ሆነ ከውሸት ይሰውራል። ላይክ፣ ሼር፣ ሰብስክራይብ አድርጎ ወዳችኋለሁ። መልካም ጊዜ። ቻውቻው